ሰላም አለይኩም ወራህመቱላህ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ ሁሉ ሰላም፣ አልሐምዱሊላ እና ዛሬ የማሳያችሁ አንድ መቶ አስራ ሰባት ሺ ዘጠኝ መቶ ሀያ ብር የፈጄ አንድ መቶ አስራ ሰባት ሺ ዘጠኝ መቶ ሀያ ብር የፈጄ የፈርኒቸር እቃ እንደውም መጋረጃ እነዚህ የምተዋቸው የተለመዱ የሚያማምሩ እቃዎችን ነው ማሳያቸው ማለት ነው። ይቼቴ በነገራችን ላይ በጣም ብዙ ጊዜ በርበሬና ሽሮም የቤት እቃ አልባሳትም አድርሽላታለሁ ከስተምሬናት እና በጣም አሪፍ ተደርጎ ደግሞ የፈርኒቸር እቃ ተሰርቶላታል። ፈርኒቸር እቃ ኬሚሲ አዝዤ ከሁለት አመት በላይ በጣም አሹኜ እና ብሬንም መልሱ ብላቸው። ብቻ ይሄ የብዙዎች ታሪክ ነው። አላህ ይሳዕድኩም፣ አላህ ሀቃችሁን ያስመልስላችሁ። ብዙ ነገር አጫውታኛለች በዚህ ላይ አሁን ማውራት አልፈልግም። ዙሮ ሪድዋን እንግዲህ አንድ ወር ውስጥ ሶስት እቃዎች አዘጋጅቶላታል እና አንድ አራት አምስት እቃ ያላችሁ እንደው ሰው ትንሽ አዛብ አታረጉ ብዬ ይመክራለሁኝ። እቃቸው የትም አይሄድባችሁም። አንደኛ በጥራት በጥንቃቄ ቢሰራላችሁ ለእናንተ ነው የሚጠቅማችሁ። አንድ ወር ወር ከአስራ አምስት ቀን ብዛት ያለው ብትሰጡ ጥሩ ነው። ለምን ሪድዋንም ሳይቻኮል አሪፍ አርጎ እንዲሰራላችሁ ማለት ነው። እቃው ያው ኤምኤዲኤፍ ነው፣ ግን ስራም ላይ ደግሞ ያስፈልገዋል እጅ ማለት ነው ጊዜ የሚባል ነገር አለና በጣም ባትፈጥኑ። እኔ ብዙዎች ኑሃ አረቢያ መጅልስ የሪድዋንን ቁጥር ስጭኝ ይሉኛል እሰጣችኋለሁ ግን ከሄዱ በኋላ አዛ ነው የሚያደርጉት እና ጀማ አንድ ነገር ልንገራችሁ የሆነ እቃ ልታዙ እኛም ጋር ይሁን ሌሎችም እንደዚህ ቁጥር ከኛ ተቀብላችሁ ከሄዳችሁ በኋላ ወስኑ ሁለት ቀን ሶስት ቀን ሳምንት አጥኑ በደንብ ምን ባዝ ይሻላል የትኛውን እቃ ባረገው ይሻላል የትኛው እቃ ነው አሁን ዘመናዊ ያለ ማለት እያሳየናችሁ ስለሆነ ለእናንተ አዲስ አይሆንባችሁም እና በመረጋጋት አይታችሁ ይሄ ያዋጣኛል ብላችሁ ከወሰናችሁ ደግሞ ሞትም ቢሆን እንዳትፈሩ። ምክንያቱም በቃ ወስናችሁበት ልባችሁ ያመነባችሁን አድርጉ። ከዛ ውጭ ይሄ መወላወል ካለ አሁን በእኔ በኩል እቃ ከተሰራ በኋላ ባሎቻቸው ምክንያት የሚቀር አሁን የብዙ ልጆች እቃለኝ እኔ ጋር ማለት ነው። ቢሸጥላቸው ደስ ይለኛል፣ ግን አይሸጥም። ለምን እነሱ ያዘዙት እቃው ጥራት ይኑረው እንጂ የቀለም ምርጫቸው የእቃው አይነት ማለት እቃው ለምሳሌ አሁን ቡፌ አሁን የሚፈልግ የለም። ቡፌ ተሰርቶ ሁላ ተቀምጧል። እና እንደዛ መሆን የለበትም። ገንዘባችሁን ለጥሩ ነገር ፋሽን የሆነ ነገር ላይ ያውሉት እና ተረጋጉና ደግሞ ጥሩ ነገር ይሰራላችሁ። ይሄኛ በርበሬና ሽሮ ምናምን እቃ ማሟላቱ ያን ያክል የሚያንዛዛ ነገር የለውም። ግን ይሄ ፈርኒቸሩ እንደ ምጣድ፣ መጋረጃ ምናምን ጊዜ ስለሚያስፈልጋቸው ከቻላችሁ ቀደም ብላችሁ በማዘዝ እንዳንረጋገም እናንተም እንዳትረግሙን ያኔ ጥንቃቄ እናድርግላለሁኝ። እንደ እንደነገርኳችሁ ኳችሁ ፈርኒቸሩንም መጋረጃውንም ሁሉንም ታውታላችሁ። መጋረጃው የራሱ የሆነ እንደምታዩት ይሄ የብረት መስቀያ ያለው 12780 ብር ነው። ከነ ብረት መደገፊያው ከነ ሁሉ ነገር ማለት ነው። በኋላ አሳያቸዋለሁ። እዚህ ጋ እንደምታዋት ይቺ የምታምር የዕቃ ማንጠፍጠፊያ ትልቁ ነው። ይሄ የዚህ ዋጋ 200 ብር ነው። ከዛ ሺ አራት መቶ ብር ደግሞ ፓርቲሽን በጣም የሚያምር ማሻላ፣ ተባረክ ባለ ሶስቱ ነበር። ከባለ ሶስቱ ደግሞ ይሄ መጣ ማለት ነው። ጠፍቶ ስለነበረ ነው። አሁን ይሄ መጥቷል ማለት ነው። ዋጋው ደግሞ አንድ ሺ አራት መቶ ብር ነው። እዚ ጋር ደግሞ አርባ አምስት ቁጥር ሶስት ትሪ ትልልቅ ትሪ ነው። ይሄ ሁለቱ ትልልቅ ነው። ይሄ መካከለኛ ነው ማለት ነው። ዋጋው ደግሞ አራት ከሀምሳ አራት መቶ እና ሁለት መቶ ሰባ ብር የሻይ ብርጭቆ። እዚጋ እንደምታወድ ደግሞ ዘጠኝ መቶ ብር የልብስ ባስኬት አራት መቶ ብር እዛ ጋር ጣውላ አለ መቶ ሀምሳ ብር። ሁለት ሺ ሁለት መቶ ብር ደግሞ ኳሊቲ ማራቢያ ሺ ሰባት መቶ ብር ደግሞ ፔርሞስ አንድ ሌትር ስምንት መቶ ብር። የሻይ በራድ ሺ ሁለት መቶ ብር። ደግሞ እዚ ጋር አራት ማን ነው አምስት ማዕዘን የውሃ ብርጭቆ አክለሪክ የሱካር እቃ አታምርም? ማሻላ ተባረክ ርህማን እና ያው ቃ ብዙ ስላላደለ በደንብ እንድተዋስ ስለፈለግኩ ነው ያወጣኋት። እዋት በጣም ነው የምታምረው የዚህ ዋጋ ደግሞ 300 ብር ዘጠኝ ፔስ የቅቤ። በነገራችን ላይ ማዕደን ስትገዙ ሙሉ ሴሪውን ብትገዙ ይጠቅማችኋል ተጠቃሚ ትሆናላችሁ ብዬ አስባለሁ። እንደ ሀሳብ ነው። ዋጋው ስድስት ሺ ብር ነው። አንዷን ሀባ ስገዙ ግን ሁለት ሺ አምስት መቶ ሁለት ሺ ስድስት መቶ እስከ ሶስት ሺ ድረስም ሊገዛ ይችላል። እንደ ሀገሩ ሁኔታ ይለያያል እና እዚጋ ደግሞ ባለ አራት ኩባያ ቲማቲም ጆጋለው አራት መቶ ዘጠና ብር ነው። እዚ ጋር ለበርበሪና ሽሮ የሚሆን የሚያምር በመቶ መቶ ብር ነው የገዛሁት ማለት ነው፣ ሁለት ሀባ ነው። እንደገና ደግሞ እዚ ጋር ቅባት ለልጄ ብላኛለች አዝማሪውኑ ቅባት አራት መቶ ሀምሳ ብር። ከዛ መቀጠል ደግሞ ሽርጥ፣ ይሄ ቆንጆ የሆነ ሽርጥ ማሻላ ተባረክ ረህማን አምስት ሺ አምስት መቶ ብር ነው የገዛሁት በጣም በጣም ከመነግራችሁ በላይ አንደኛ የሆነ ለስላሳ ሽርጥ ነው ማለት ነው። ከዛም ደግሞ ሽርጡ ጋር አላባሽ የሚሆን 600 ብር ቲሸርት፣ ሸሚዝ ደግሞ 700 ብር። አያምርም ጀማ? በጣም ነው የሚያምረው፣ ከመነግራችሁ በላይ ተወዱታላችሁ ሁላችሁም ማለት ነው። ይሄን ይመስላል ከዛም መጋረጃ ይሄ መጋረጃ ለፍርንች ዶርም ይሆናል ብያችኋለሁ። ባንድ ሁለቱን ካረጋችሁት፣ ግን የየብቻው ከሆነ ደግሞ ለመስኮት ይሆናል። ለምኝታ ክፍል ለመስኮት ይሆናል። የብረት መስቀያ ያለው ይሄ መደገፊያው ነው ማለት ነው። ሁለቱ ሀባ እንደዚህ ሲደረግ ለመስኮት ይሆናል። ከዛ ያ 12 አምስት ሴት ልጅ አለች ይብላኝ አለች። ይሄ 16 ቁጥር ትልቁ ሀይት አለው እዚህ ጋር እንደምታዩት የገዛሁላት 2500 ብር ነው ማለት ነው። ከዛ ለመጋረጃችን መሰብሰብ ያለ መደገፊያ ሁሉ ነገር የተሟላ ነው። ይሄ የወርቃማው ማለት ነው። እንሻላ ሁሉንም ተወዱታላችሁ፣ ታዩታላችሁ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ፣ ሼር በማድረግ አበረታቱኝ። ሰላማችሁ ይብዛ። አሰላሙ አለይኩም ወራመቱላ

ለማሞየተብሶችማስውውቤተሰረጃ ነው 6 ሜትር በ6 ሜትር 12 ሜትር ማለት ነው። እና የተሰራላት ደግሞ 9500 ብር ነው ማለት ነው። ከዛም በመቀጠል ምን አለ 3 ሜትር ሁለት ማለት ነው። ከነዚህ ሁለት መስቀያ ያስፈልገዋል። እንደምታወት እዛ ጫፍ ላይ በሶስት ተቆንጣጭ ነው የተሰራላት። እነዚህ ሁለቶቹ ያስፈልጋሉ መስቀያ 3 3 ሜትር ማለት ነው እና 3480 ይዟል ማለት ነው። ምኑ ይሄ ብረቱና እዚህ ጋር እንደምታውደው መሰብሰቢያና ይሄ ይሄ ማለት ነው። ያው እንዲገባችሁ በማሰብ ነው፣ ይሄ ማለት ነው። እና እንደምታወት ማሻላ በጣም ነው የሚያምረው። ሲሰበሰብም ሲፈታም ይሄን ይመስላል። ያ ሁላችሁም ትወዱታላችሁ ብዬ ተስፋ አረጋለሁ። እንሻላ። ወላሄ በጣም ነው የሚያምሩ ከምነግራችሁ በላይ ግን፣ በፈለጋችሁ ከለር ማድረግ ትችላላችሁ። ለምሳሌ ይሄ ጨርቅ እዩት፣ ይሄ ማለት ነው እና እንደዚህ እንደምታዩት በጣም ነው የሚያምሩ። በሶስት ተቆንጣጭ ነው የተሰራው፣ አሪፍ የሆነ መጋረጃ ነው። አጠቃላይ 12780 ፈጅቷል ማለት ነው። ይሄ ከነ ብረቱ ከነ መሰብሰቢያው ከነ ሁሉ ማለት ነው እና ስታዙ፣ አብራችሁ ካላዘዛችሁ ይህ ግን ስለማልገዛው እዘዙ አብራችሁ ማለት ነው። ለምን እዛ ሄዳችሁ ግራ እንዳይጋባችሁ፣ ግዴታ ይሄ መሰብሰቢያው ያስፈልገዋል። ይሄ ማለት ነው፣ ለምሳሌ እንደዚህ አድርገን ለመያዝ ልክ እንደዚህ ለመወጠር ማለት ነው እና ይሄ እንደሚያስፈልግ ታሳቢነት በማድረግ ለምሳሌ ስድስት በስድስት ወይም ደግሞ አምስት በአምስት ከተሰራ መጋረጃ ብረት ምናምን ካላዘዛችሁ ስምንት ሺ አምስት መቶ ወይም ስምንት ሶስት መቶ ብር ሊሆን ይችላል፣ የሚሰራ አይደል። ስለዚህ ያን ካላዘዛችሁ ደግሞ በምሰበስቡት አላችሁ እዘዙ፣ እሱን ማብራችሁ ማለት ነው። ኢንሻአላ ይህን ይመስላል። ማሻላ ተባረክ ረህማን። ሌላ መጋረጃ አሁን የተሰቀለ ብዙ የለም እዚህ ጋር እንደምታዩት። ይሄም ከለር አለ፣ ማሻላ በጣም ነው የሚያምረው። ይሄም እንደገና ደግሞ የትራስ ለፍራሽ ልብስ የምትፈልጉ ከሆነ እነዚህ ቆንጆ ቆንጆ ጨርቆች ናቸው። አይለቁም እነዚህ፣ አይገፍም ምንም አይለም፣ እና እነዚህ ሞልተዋል ማለት ነው። አያችሁታ ይሄ ለመጋረጃ ብዙ ጊዜ ትልኩልኝ ያላችሁ ይሆናል። ለመጋረጃም ለመጅልስ፣ ለምሳሌ መጅልሱን በዚህ ካሰራችሁት መጋረጃም በዚህም መሰራት ይችላልና ማች መሆን ይችላል። እንደምታዩት ማሻአላ አሁን ለምሳሌ ለዛሬው መጋረጃ ይሄ ጋ ማች ይሄዳል ማለት ነው። እነዚህ ጨርቆች አሉ ማሻአላ። ይሄ ያለ ብቻ የፈለጋችሁትን ብታዙ ይሰራላችኋል። ይሄ በነገራችን ላይ ሲሰራ ነጭ ገበር ከታች ተደርጎ መሰራት ይችላል። በጣም ነው የሚያምረው። ለመጋረጃ ለፍራሽ ማ ነው ለመጅልሱም ይሄው ራሱ ይሆናል። አንደኛ የሆነ ጨርቅ ነው። መሻላ ይሄ ምናምን ይገፋል ምናምን ትውት ምንም የሚገፍ ነገር አይደለም። ማሻላ እኔ ሀቂቃት ተመችቶኛል። አሁን የመጅልስ ጨርቆቹም እየጠፉ ነው። ይሄ ነው እየመጣ ያለው። ብዛት ግን ያምራል፣ ተመችቶኛል። ለመጅልስ ጨርቅ ከፈለጋችሁት ይሄን ራሱ ብታሰሩት መጋረጃ ራሱ ይወጣዋል። በነጭ ገበር ተደርጎ ይሰራል ማለት ነው። ልክ እንደዚህ በሶስት ተቆንጣጭ ተደርጎ ይሰራል ማለት ነው።